እኔ ቼኩቬራ ነኝ። ከምትገድለኝ በሕይወት ብትይዘኝ እጠቅመሃለሁ። አትተኩሱ። እኔ ቼኩቬራ ከመሞቴ በላይ ቆሜ እጠቅማችኋለሁ። ነገሩ አንተ ከመግደል ሌላ የምታውቀው ነገር የለም። ልትገድለኝ እንደመጣህ አውቃለሁ። ተኩስ ፈሪ፣ ተኩሳ አንተ መስራት የምትችለው ሰው መግደል ብቻ ነው። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ዛሬ ልደቱ የሆነውን ጀግናውን ቼኩቬራ እናነሳለን። ቀደም ሲል በመግቢያችን ላይ ቼኩቬራ ይችን ዓለም ሲሰናበት ተናግሮ የነበረውን በማስደመጥ ነው የጀመርነው። ዛሬ እቺን ምድር የተቀላቀለባት ዕለት ብትሆንም እቺን ምድር እንዴት እንደተሰናበታት አስደምጠናችሁ ጀምረናል። ማሪዮ ቴራን ኤን የቼኩቬራን ንግግር ሲሰማ ምን ተሰምቶት ይሆን? ማሪዮ ቴራን ጓደኞቹ በቼኩቬራ ተዋጊዎች የተገደሉበት የ27 ዓመት የመጠጥ ሱሰኛና የአምባገነኑ ሬኔ ባሬንቶስ ወታደር ነው። ቼን ለመግደል ጥያቄ አቅርቦ የተፈቀደለት ግለሰብ ነው። ልትገድለኝ እንደመጣ አውቃለሁ፣ ተኩስ ፈሪ፣ አንተ መስራት የምትችለው ሰው መግደል ብቻ ነው፣ በማለት ነበር ሲሞት እንኳን እንደማይፈራ ሊገድለው ለተጠጋው ሱሰኛው ማሪዮ ቴራን በድፍረት የነገረው። እስከ ፍጻሜያችን አብራችሁን ከቆያችሁ ደግሞ በዚች ምድር ሲቆይ የሰራቸውን ጀብዶች፣ ማንነቱን አበርክተውን እንነግራችኋለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።